የተሳካና ዘላቂ ልማትን ለማረጋገጥ ማኅበረሰቡ ሰላምን ማጽናት ሥራው ላይ እንዲሳተፍ የአማራ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ሥራ አስፈጻሚ አቶ ብርሃኑ ጣምያለው አሳሰቡ። የጎንደር ከተማ አስተዳደር በሰላምና በልማት ጉዳዮች ዙሪያ ከከተማዋ ነዋሪዎች ጋር መክረዋል። ደስታ ካሳ ተጨማሪ አለው። የጎንደር ከተማ አስተዳደር በሰላምና በልማት ጉዳዮች ዙሪያ ከተለያዩ የከተማ ነዋሪዎች ጋር ውይይት አድርጓል። በምክክሩ በከተማ እየተሰሩ የሚገኙ የልማት ስራዎች ቀርበው ውይይት የተደረገ ሲሆን እየተሰሩ የሚገኙ የኮሪደርና ሌሎች የልማት ስራዎች የከተማዋን ገጽታ በተሻለ መልኩ እየቀየሩ መሆኑ ተነስቷል። የተጀመሩ የልማት ስራዎች ተጠናክረው እንዲሄዱ፣ ለሰላምና ጸጥታ ጉዳይ ተግባራት ትኩረት ሊሰጥ እንደሚገባም ተሳታፊዎቹ ጠይቀዋል። በጸጥታው ጉዳይ በደንብ አደርጋችሁ አይታችሁ የተሻለ ነገር እንዲሆን ብዙ ጊዜ ከመንግስት እጅ የሚያልፍ የለም። ከመንግስት እጅ ነው ሁሉም ነገር። ይሄንን ጸጥታውን በደንብ ብትከታተሉን የተሻለ ነው። ሰው ወጥቶ ከሚገባ ይልቅ በር ዘግቶ እየዋለ ነውና ምናልባት በየከተማው በየቀጠነው ውይይት የሚፈጠርበት መንገድ ቢፈጠር የጸና ሰላም እንዲሰፍን በሚደረገው ጥረት የከተማ ነዋሪዎች ድርሻ ከፍተኛ መሆኑ የተነሳ ሲሆን፣ ቀጣይነት ያለው ለማድረግ እንደሚሰራም ተገልጿል። ከሕዝባችን ጋር ሁነን ከፈጣሪ በታች የከተማውን ሰላም ከአመራሩ ጋር ከተስታይሉ ጋር እጅና ጓንት ሁነን የተሻለ ስራ በመስራታችን የመጣ ውጤት ነው የሰላሙ ሁኔታ። ተወያየን፣ ተነጋግርን ወጣቱ ጋር ሴቶች ጋር አባቶች ጋር የአገር ሽማግሌዎች ጋር ተወያየን። ቅርጽ እያያዝ ይይዛልም፣ ደሞ ህግ የማስከበራችንም ስራ ተጠናክሮ ነው የሚቀጥለው። ህዝቡን በጣም ነው የምናመሰግ። ይህ ሁሉ የእናንተ ስለ የእናንተ ድጋፍ ውጤት ነው የእናንተ አብሮ መሳ ጎንደር ከተማን የማልማት ተግባር ተጠናክረው እንዲቀጥል የበኩላቸው እንደሚወጡ የገለጹት ተሳታፊዎቹ ከስራ እድል ፈጠራና የከተማው ኃይል አቅርቦት መቆራረጥ ጋር ተያይዘው የሚታዩ ችግሮች ሊታሰብባቸው እንደሚገባም አስታውቀዋል። የስራ እድል ፈጠራ የስራ እድል ፈጠራ ክህሎት ወጣቶችን ወደ ስራ የማስገባት እና ቢታሰብበት ቢታሰብበትላለ መብራት ግን ልጆቻችን ቤታቸውን ጥለው ከሰው ሰፈር ሂደው ነው የሚያድሩ። እኔ አሁን ልጆች ከሶስት ወር በላይ ከአንገት በላይ ቀበሌ 13 እና ቀበሌ 14 ዘመድ ቤት ነው እየሄዱ የሚያድሩ። ምክንያቱም ፈተና ነው ትምህርት ነው። ይሄን እንዲያው በጣም ጠንቀቅ አደርጋችሁ አይታችሁ ይሄን ቢስተካከል የተሻለ ነው። ከተሳታፊዎች ለተነሱ ጥያቄዎች ማብራሪያ የሰጡት የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኛው ከስራ እድል ፈጠራና ሌሎች እየተስተዋሉ የሚገኙ ችግሮችን ለመቅረፍ በትኩረት እንሰራለን ብለዋል። እዚህ የመብራት ጉዳይ ለትንሽ ቀን ነው የምትቸገሩት፣ እያሻሻል ነው። በሀገር እንደሚገጥመው ይገጥመናል፣ ግን በተለየ ግን አይገጥመንም። ከዚህ በኋላ የኑሮ ውድነት ላይ ዋናው ቁልፉ ችግራችን ብለን የምናስበው ህዝብ ተቸግሮብናል ይህን የሚያሻሽሉ ስራዎች መሰራት አለባቸው። የስራ ዕድል ፈጠራ ላይ ልዩ ትኩረት ማድረግ አለብን። አሁን ሰሞኑን እንኳን በቅርብ 30 ሚሊየን ብር ለህብረት ስራ ማህበራት ሰጥተናል። በርካሽ አፈላልገው ገዝተው ለማህበረሰቡ እንዲያቀርቡ የአማራ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ አቶ ብርሃኑ ጣምያለው በበኩላቸው የከተማን ዘላቂ ልማት ለማረጋገጥ ቅድሚያ ሰላም በማጽናትና ለባለ ሀብቱ ምቹ ሁኔታ መፍጠር እንደሚገባ መልእክት አስተላልፈዋል። በብዙ መቶ ሺዎች የሚቆጠሩ ባለሀብቶች ሀብቶች እዚህ ከተማ ውስጥ መጥተው ኢንቨስት እንዲያደርጉ ምቹ ሁኔታ መፍጠር አለበት። ስለዚህ ህዝቡ ይህን አቋም መያዝ አለበት ማለት ነው። ከግጭት የምናተርፈው ዝርፊያ ነው። ከግጭት የምናተርፈው ሰውን ማገት ነው። ስርዓት አልበኝነት ነው። ይሄ መቆም አለበት የሚል ባለቤቶቹ እናንተ ናቸው። ሶ ከዚህ አንጻር በአግባቡ ማየት ተገቢ ነው። ጎንደርን የቱሪስት መዳረሻ ብቻ አይደለም መሆን ያለባት፣ ትልቅ ጸጋ አላት። ይሄን የበለጠ ለተጨማሪ ልማት መጠቀም አለብን ነው አስተዋጽኦ ማድረግ አለብን ነው። በውይይቱ የተነሱ ጥያቄዎችን በቀጣይ ከማኅበረሰቡ ጋር እየተዋዩ ለመፍታት ጥረት ማድረግ እንደሚገባም በምክክሩ ተነስቷል።